አንድ ጥፍር ከውኃው ተተኮሰ። ጄኒ ፍጥሩ እንዳይገባ ለማስክፍተቱን ዘጋች። ግን ደግሞ ሊለቃቸው አልፈለገም። ሁለቱ በጣም ፈርተዋል። ብዙም ሳይቆይ የጀልባው ስር ተቀዶ ተከፈተ። ሉካስ በፍጥነት የእሳት ማቀጣጠያ መሳሪያ አውጥቶ ራሱ ላይ ተኮሰበት። ግን ጥይቱ ስቶ ካቢኑን በጢስ ሞላው፣ ሁለቱንም አሳወራቸው። ከዚያም ሉካስ ሁለተኛውን ጥይት ተኮሰ እና በተሳካ ሁኔታ ራሱን መታው። ያ ፍጡር ወደ ውሃ ወደቀ። ሁለቱም ደናነን ብሎ ባሰቡበት ሁኔታ አውሬው ጄኒን ወደ ባህሩ ወለል ጎተታት። በአስቸጋሪ ጊዜ የፍራፍሬ ቢለዋ ይዛ አውሬውን ባይል ወጋቸው። በእመም ተሰቃይቶ በመጨረሻም ለቀቃት። ግን አልሄደም። ከዚህ ይልቅ እሷን ለማዳን ወደ መጣው ፍቅረኛዋ ዋኘ። ፍቅረኛዋ ወደ ጨለማው ግርጌ የሌለው ጉድጓድ ሲጎተት፣ አቅማታ ማየት ብቻ ነበር የቻለችው። አይኖቿ በበቀል ጥላቻ ተሞልተው ነበር። እሳቱን በፍጥነት መልሳ ለኮሰች። አውሬውን እስከ ሞት ድረስ ለመዋጋት ከመገደድ ውጪ አማራጭ አልነበራትም። መጀመሪያ የዱላ ክምር ሰበሰበች። ወደ ረጅም ጦር ቀየረቻቸው። አውሬው እንደ ተጠበቀ ደረሰ። ወደ ክቡ ሲገባ ወዲያው ማገዶችን ለቆሰች። አውሬው ምላሽ ከመስጠቱ በፊት ጦር ይዛ በጎን በኩል ባይል ወጋችው። በፍጥነት ተደበቀች። ይህ ነገር ግራ ጋባው። ከዚያም ከትልቅ ዛፍ ጀርባ ተደበቀች። አውሬው መታትና ጣላት። ከዚያም ጭንቅላቷን በጥፍሮቹ ያዘ። ገዳይ ድብደባ ሊሞክር ነበር። በህይወት ወይም በሞት ጊዜ ከወገቧ ላይ ትንሿን ቢለዋ አውጥታ የአውሬውን ልብ ደጋግማ ወጋችው። በመጨረሻም ከእጁ ነፃ ወጣች። አሁንም እንዳልሞተ ስትመለከት በፍጥነት ጦሩን ይዛ ሮጠች። እስከ ሞት ድረስ ለመዋጋት እየተዘጋጀች ሳለ አውሬው በድንገት ረጅም ጩኸት አሰማና ወዲያው መሬት ላይ ወደቀ። ጦሩን ይዛ ብዙ ጊዜ ደጋግማ ወጋችው። በቆራጥነት የአውሬውን ራስ ቆረጠች። በመጨረሻ በማይበገር መንፈሷ በህይወት ተራፈች።